ሳምሪ የምትባለው በቅርብ የሞተችው የቡጣ እህት ልጅ የመጀመሪያ ልጇ ዱባይ ቁጭ ብላ ነጭ ልብስ ለብሳ ሰማኒያዋ ሳያልፍ ፕሮፋይሏን እንኳን አላወረዱም እነ ቡጣ። እንኳን እሷ ፕሮፋይል ልታረጋ ቀርቶ ነጭ ልብስ ለብሳ እዚህ ቲክቶክ ላይ ትበላቀጣለች። አርባዋ ሳያልፍ ጭፈራ የጀመረችው አንዳች ይጨፍርባችሁ። እንኳን አንቺና እኔ ፕሮፋይሌን እስከ ስንት ጊዜ አላነሳኋትም ደንባን ያለቀስኩላትን ያሳዝናኝ። አያችሁ፣ ለዚህ ነው ሰው ሀገር ስትሄዱ ደም ተፍታችሁ ለልጆቻችሁ ኖራችሁ፣ ልጆቻችሁ ገና ሞታችሁ አርባችሁ ሳያልፍ ወጥተው ቲክቶክ ላይ ነጭ ለብሳ ቪዲዮውን ዘግታስ ብትጨፍር ብታጨበጭብስ ቪዲዮ ከፍቶ ጭፈራ። እናት የምትባል ሞታ እናትን የሚያህል በስደት ተንከራታ አንድ ቀን ሳያልፍላት አገሬ ገብቼ ቁጭ ብዬ ስንትና ስንት ሚሊዮን ነው አካውንቷ ውስጥ የተገኘው። ነገ ኢሮፓ ሀገር ይሄዳለው ኢሮፓ ሄጄ አርፌ አርፍ ይኖራለው ብላ ያጠራቀመችውን ገንዘብ ሳትበላው አንድ ቀን ሳትዝናና እድሜሽ ባጭር ይቅር። አይለፍልሽ። እከካም እኔ ረግሜሽ አለው አይለፍልሽ። ገና በአባትሽ ገብቼ በሀያትሽ ገብቼ ነው ማስረግምሽ። አረ ኔ እኔ ልጆችንም አላምንም ከዚህ በኋላ። ሄድና ይቼ እግዚአብሔርን፣ አረ ኔ እኔ ልጆችም አላምንም። እኔ አስራ ስምንት አመት ናት ሲሞላው አገሬ ሰራተኛ ቀጥሬ ተንቦላ ቅቄ አልኖርም? እንዴ እግዚአብሔርን፣ እዚህ ቤት ተዘግቶብኝ ነገም መጥተው አይጠይቁኝም። አስራ ሀላፊነቴን ልወጣ አስራ ስምንት አመት ናት እስኪሞላው እንጂ አገሬ ገብቼ ሙልቅቅ ብዬ እኖራለሁ። አረ በስመ አብ፣ እግዚኦ፣ እግዚኦ፣ እግዚኦ ለዚህ ዘመን ልጆች የፈላባቸው እግዚኦ። እኔ እኮ ስንት ሰው ከአስር ሰው በላይ ሼር አደረገልኝ፣ የተለያየ ሰው። ምንድን ነው ብዬ ሳይ፣ ቀርጾ አምጥተው ትደንሳለች። ከፈለጋችሁ አሳያችኋለሁ። ግን እኔ ቡጣዬን ስለምወዳት ቡጣዬን እንዳይደብራት ብዬ ነው። አሳያችሁ ነበር ስትበላቀጥ። እናቷ ሞታ አርባዋ ሳያልፍ ቲክቶክ ላይ ወጥታ መጨፈር፣ ነጭ ለብሳ። ሞተሽ ነጭ ለብሰው ይጨፈርብሽ። በካካ ባለጌ! ስዳደግ ባለጌ አሳደገሽ? ምን ባለጌ ያሳድግሽ? ያለ አሳዳጊው ምን አለበት ደግሞ መልሽ። ቤተሰቦችና የራሳችሁ ጉዳይ። ብቻ አደዋነሲ በጣም ነው የምታስጠላው። አሳይን ነው ነው። እኔ አውጥቼ አላሳያችሁም፣ ግን ለስገባ ውጣቤት ቡጣ ቤት ለአባትየውም እናገራለሁ፣ ለቆንጅትም እህት እናገራለሁ። ላክስቷ በጣም ባለጌ ናት። ሳምሪ የምትባይ ባለጌ ስዳደግ መስሎሻል የሚቆጭሽ ስታገቢ የሚቆጭሽ ካገባሽ፣ ማለት ነው። ደህና ደረጃ ስትደርሺ እናቴ ምነው ኖሯ በጠርኳት። እኔ እንኳን አባቴ አድርጌለት ሁሉ ነገር አድርጌለት ሞቶ እንኳን አሁን ምነው በኖረልኝ። የሆነ ነገር ሲኖር ምነው በኖረ አባቴ ነው ምለው ነገር እያወራው ሮማን ህፃን መሰልሽ፣ ሮማን እንዲመሰልሽ እና ህፃን ብመስል ከባሌ ቀምተ ልታገባይ ነው እና ትልቅ ሰው ነኝ። እንደ ውሻ አፈር ከድሜ ብሉ። በእውነት በጣም እግዚአብሔርን ፋራ። አዲስ አበባ የተወለደች ልጅ እንደዚህ ፋራ ሲሆን በጣም ነው የሚያሳዝነኝ። በጣም ቲክቶኩም በፋራ ተወሯል። ፋራ አስቸገረ እኮ ፋራ የደረሰበት በጣም አስቸጋሪ ነው። የኔ ውድ እንዴት ነሽ?

አረሰእንአራስራ በዝቶብኝ ነው የጠፋሁት ማርያምን ብግብት ታውቂያለሽ ጉጣዬ ዛኪዬ ሁላችሁንም እንኳን አደረሳችሁ ለመስቀልም ለአዲስ አመትም አሜን እሮብዬ በዋትሳብ አውራሻለሁ ለትልቁ ወንድሜ ነው። ሳይዙን በደንብ ጠይቅና፣ ቱታ ነው ችግር የለም እልክልሻለሁ። ረጅም ነው እሱ ቱታ ነው የምትልክልኝ። በአካውንትሽ አስገባለሁ እንደ ባለፈው እሺ። ቆ እንዴት እንደምወድሽ ታውቂያለሽ። ላሽ ሮሚዬ እንዴት ናችሁ? ወይዬ ማሮቼ ሁላችሁ። ትናንትና ትናንትናለና፣ ሶሪ ሰምቼው የሆነ በመሀል ስልክ መጣብኝና ላይፍ አትገቢም ወይ ዛሬ ብለሽኝ ረሳውት ሳልመልስልሽ፣ ሶሪ እሺ። አረ ችግር የለውም ሮሚዬ፣ እኔ እኮ ሳይሽ አልገባሽም እና እንትን ልበልሽ ብዬ ነው እኮ ሲደብረኝ። በውስጥ እነግርሻለሁ፣ ችግር የለም። ኦኬ እሺ እናቴ፣ እሺ ሮሚዬ፣ ሰላምነሽ አለሁልሽ እናቴ። አለው ልሽ ማማዬ። ከላይ የገባው ከአንቺ በላይ ማን ነው? ቲቲ ናት ወይ? ደሞ አቤት! ፕሮፋይል ደሞ የህንድ የህንድ አክተር ሴት ማን ነበረ ስሟ? እሷን አድርጋ ነው። ምን ለመሆን ነው? ህንድ ልትሄድ ነው አስባለች ሰሞኑን። አረ ቲቲ አረ ምን ትሽን አንቺ ከታይ ትስክራለሽ አረ ቆንጆ ፊት ነው ያለሽ ፎቶግራፍሽን አርጊ ታይ አንድህን አንድ ጆከርን ታረጊያለሽ አንዴ የ የእንግላንድ ባንዲራ ባላለሽ ዲያስፖራ ብለው ሊጠርሱሽ አይደለ የእንግሊዝ ባንዲራ ታረጊያለሽ ታይ ቲቲ ታይ ግራ ታጋቢለን ደንቁጭ ብለሽ አይ ይሄ እኮ እንትን ነው፣ እንትኗ ነው ሮሚ ሁለተኛ አካውንቷ ስለሆነ ያ ትክክለኛው ትልቁ አካውንቷ በራሷ እንትን ነው። ለምን ሶስት አካውንት አይኑረኝ? እኔ አንድ አይነት ፕሮፋይል ነው ያረኩበት። ስድስትም አካውንት ይኑርሽ፣ የራስሽን አታረጊ? ኦኬ ላስናስ የምታረግበት